ሰላም ሰላም፣ ውዴታ ዲቲዩ ተከታታዮቻችን፣ እንዴት ናችሁ? እግዚአብሔር ይመስገን፣ እኔ ደህና ነኝ። እንግዲህ ዛሬ የመጣሁበት ፕሮግራም ምንድን ነው ማለት ነው። ከዚህ ቀደም የምንሰራቸው ስራዎች ነበሩ፣ ያው የተለያዩ በህይወታችን አጋጣሚዎች ውስጥ የምንሰራቸው የተለያዩ ስራዎች ነበሩ። እና አጋጣሚ ሆኖ ያ ስራ አልሆነም፣ እና በዛ ስራ እንሰራ አልቻልኩም ማለት ነው። እና የሆነ ነገር ትዝ አለኝ። ለምንድን ነው እኔስ እንደ ሌሎቹ ዩቲዩብ ለምን አልሰራም? ከዚህ ቀደም ጀምሬ ነበርና ያንን ዩቲቤ ለምን አላስቀጥልም ብዬ ሀሳቢን ሽመጥቻለሁ ማለት ነው። እንግዲህ እህት ወንድሞቼ፣ ከዚህ ቀደም ምስ የሰራዋቸው የተለያዩ የቪዲዮዎች አሉ እና እነዛን ቪዲዮዎች እያያችሁልን የተለያዩ ነገሮችን ሀሳቦችን እየሰጣችሁን እንዲሁም ደግሞ ልክ እንደ ሌሎች እህት ወንድሞቻችን ሰብስክራይባችን ከፍ አድርጋችሁልን የተለያዩ ነገሮችን እየሰራን ወደ እናንተ ብናደርስና እናንተም ደግሞ እኔ የምታሳድጉኝ ብዬ አሰብኩኝ። ይህ ሀሳብ ያው ሁላችሁንም ያስማማል ብዬ ተስፋ አደርጋለሁ እና እህት ወንድሞች እንደ የዩቱብ ጓደኞቻችን ወንድሞቻችን ዛሬ ላይ የደረሱበት ቦታ ላይ ማናችንም እናውቃለን እና እናንተም ይህንን አይታችሁ እኔንም ቪዲዮ እያያችሁ ያው ላትማሩበት ይችላላችሁ። ከዚህ ቀደም የሚሰራዋቸው ቪዲዮዎች ላያስደስቷችሁ ይችላሉ። ግን እናንተ ደግሞ ይህንን ቪዲዮ እያያችሁልን ያለውን ነገር ከዚህ የበለጠ እንድንሰራ የሚያበረታታ ትናንትና የሰራናቸው ቪዲዮዎች ዛሬ ማለት ውጤታማ ላይ ያደርገን ይችላል። ግን ከነዛ ተነስተን ደግሞ ዛሬ የተሻለ ቦታ ላይ እንድንደርስ የሚያደርጉን ስራዎችን እንድንሰራ የእናንተ አጋዥነትና እርዳታ ያስፈልገናል ማለት ነው። እሱ ምንድን ነው? ሰብስክራይባችንን ከፍ ብታደርጉልን፣ በረምብ ብታዩልን ላይክ ብታረጉልን ሀሳባችሁን ሼር ብታደረጉልን እንዲህ ብሰሩ ታርጋላችሁ እንደዚህ ብትሉን ባለሙያዎችም ስላላችሁ ማለት ነው፣ የተለያዩ ሰዎችን ደግሞ እንድናገኝና በዛ ከነዛ ሰዎች ጋር የተለያዩ ነገሮችን ሰርተን እንደ ሌሎች ወንድሞቻችን እንድናርግ ብትረዱን ብዬ አስቤን የመጠወት ማለት ነው። ማለት ያው ዩቲዩብ ለመስራት ብዙ ነገር ይፈልጋላ። እኔ ያው ምንም ነገር እንትን ይለኝም፣ ግን ባለችኝ ነገር ላይ ግን ተፍጫችን እንደሌሎቹ ማደግ ስለምፈልግ ነው። እና እህት ወንድሞቼ የምትከታተሉኝ ቤተሰቦች ማለት ነው፣ እንደሌሎች እህት ወንድሞቻችሁ እኔም ከፍ እንድል፣ በሺዎቹ በመቶ ሺዎቹ ከፍ እንድል የእናንተ አጋዥነት ያስፈልገኛል። እና ሰብስክራይብ እንድታደርጉልን። ስላዳመጣችሁ በጣም አመሰግናል መልካም ሰናይ ጊዜ